ግን ዛሬ ጌታ በምልክት ጠርተህ ነው የምትናገረኝ ብዬ ነው እውነትሽን ነው። አዲስ የሚባል አዲስ አዲስ እግዚአብሔር ያልኛል። የተሰረቀ ይመለሳል። አሜን። አሁን በዚህ ወቅት ላይ ደግሞ ከእንደገና ጠላት የሆነ ስትራቴጂ ፈጥሮ የሆነ ነገር ከቤታችሁ ሊወስድ ሲልባል ሊሰርቅ ከምትንምትሉበት ነገር ሊወስድ ሲታገል ነበር። የሆነ ቅዶችን እያወጡቶ ምናምን እያወራ ነው እዚህና እዚህ ምንም እንዳታደርግ እንዳታደርግ ባዶሽ ልትቀሪ ነው። እንደም ለእኛ ተነብያለሁ። ወደ ክብር መንፈስ ትገቢያለሽ። አሜን። ሁሉ ምክር ትክክል አይደለም። አንዳንድ ምክር እኮ ምክክር ሁለት ያለበት ዛሬ እግዚአብሔር ሰው በእውነት እዚህ እንኳን ሆኜ በምልክት ነው ጌታ ሆይ የምትናገረኝ። እንዴት ሆኜ እንደመጣሁ እኔ እና ጌታ ነው። እናከ እቺ ልጅ ሶስቴ ነው ሆኜ ያረገኝ ሶስቴ ነው ልብሴ ቀየረ ታገለኝ። ራይት ጠርጬ ስንት ጊዜ ካንስል እንዳደረጉኝ መናገረኝ ግን በቃ መጨረሻ ላይ እንደውም የሆነ በቃ ልቅር በቃ ደከ እንደ ውሃ ማምለክ ነው የፈለጉት። ግን ሁኔታዎች በጣም ጠርቶ ነው መዘጋጀት የጀመርኩት። ግን ዛሬ ጌታ በምልክት ጠርተህ ነው ግን የበረከት አደረግኩት።